ሐረግ ላይ እንግዲህ እንዳየነው ኤፍራታ ተገዳል ላይ ልታገባ ነው ማንን? ያፌትን ማለት ነው። እንግዲህ ልትፈርምለት ነው ማለት ነው። ቀጣይ ሳምንት ሊጋቡ ነው ማለት ነው። እንዴት በዚህ ልክ ልቧ ይሰበራል ማለት ነው። ሁል ጊዜ ልቧ እንደተሰበረ ነው ኤፍዬ ማለት ነው። ነገሮችን ብቻ ግን ትቋቋማቸዋለች። ይሄንንም ደግሞ መከራ ታልፈዋለች። እንኳን ይሄንና ብዙ መከራዎችን አልፋ እዚህ ደረጃ ደርሳለች ማለት ነው። አሁን ደግሞ ማንች ጽ ደግሞ ሁለተኛ ደግሞ ልቧ እንድት ሰበር አረገቻት ማለት ነው። ወንድሜን አንቺ ነሽ ያለንን ነገር እንዲቀማ ያደረግሽው ብላ ተጨቃጭቀዋል ማለት ነው። እጠላሽ አለው ኤፍራታ በጣም ነው መጠላሽ አለቻት ማለት ነው። አሁን ይህን ይህንን ስታይ ደግሞ የብስ ልቧ ይሰበራል ማለት ነው ኤፍራታ። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬም ሐረግ ላይ ነው ያለሁት ውድ ቤተሰቦች ማለት ነው። ሐረግ ላይ እንግዲህ እንደምናየው ያፌት አስገድዷታል ልታገባው ተገዳለች ማለት ነው። አይፍራታ ማለት ነው። ውድ ቤት ሰዎች እኔም በጎችን እየጠበቅኩ ነው ማለት ነው። ነይ ነይ በግ እየጠበቅኩ ነው ማለት ነው። እና ያፊት ተፍየ ግለሰብ ምን ነው የሚገላግለን አጣን ማለት ነው። ማለት በኤፍራታ ላይ በጣም በጣም በጣም እንትን እያስገደዳት እንግዲህ ናታል ልቡ ይሰበራል። ከዚህ በኋላ ማለት ነው ሰው አይሆንም። ኤፉዬም እንግዲህ እንዳየናት ከሆነ ቅስሟ በጣም የተሰበረው በጣም አዝናለች ማለት ነው። በጣም እንደበፊቱ አይደለችም። አሁን ላይ ግን ደግሞ ተጨናንቃ ምናልባት እኔ እኔ ነኝ እንዴ እንደዚህ ያደረጓት እያለች ነበር ማለት ነው። ምክንያቱም ሁሉንም ነገር ሰምታ ይሆን እንዴ ምን ናቤ ነው ልጅ እያለች ነበር ማለት ነው። አሁን ላይ በጣም አዘን ላይ ነው ያለችው። ገነትም እንግዲህ በጣም ግራ ተጋብታለ ምክንያቱም ኤፍራት አሁን ላይ ከማንም ሰው ጋር እያወራች አደለ የምታስበው አሁን ሌላ ሀሳብ ነው ያለባት ማለት ነው ውድ ቤተሰቦቼ ምክንያቱም እያሰበች ያለው እንትናን ነው ማለት ነው ያፌት ጋ ያለውን ጉዳዋን ነው እያሰበች ያለው በጣም ከባድ ነው ውድ ቤተሰቦቼ ማለት ነው እሱ እንግዲህ ሆን ብሎ ተነስቶ ናታል እንደማቃጠል ወንድሙ ነው ግን ቢሆንም እሱ ናታል ሰለሞን የማነው ስሙ ደግሞ የአፌት ሰለሞን ነው ስማቸው። እንግዲህ ኤፍራታ አታቅሙ ወንድም እንደሆነ የናታን ማለት ነው እንደዚህ ለመበቀል ነው ብሏል ማለት ነው። ይህን ምያየሽ ደግሞ ኤፍራታ ልቧ እየተሰበረ በየቀኑ እየሄደ ነው ማለት ነው። በጣም ከባድ ነው። አሁን ደግሞ ስብርብር ነው ያለችው። የምሬ ነው ምላች አሁን። ቀስ በቀስ ደግሞ የእናቷን እንትን ትሰማለች። ገኒ እንደሆነች በጣም ከባድ ነው። በምን እርግጠኛ ነኝ አታገባውም ብዬ አስባለሁ። ያው የሰርጓ ቀን ልክ የሰርጓ ቀን ይያዝ ይሆናል ማለት ነው። ውድ ቤተሰቦቼ ይያዛል ብዬ አስባለሁ ማለት ነው። ያ ፌት ወደ ማረሚያ ቤት ማለት ነው። እርግጠኛ ነኝ ወደ ማረሚያ ቤት እንወስደዋለን ማለት ነው። ምክንያቱም የፌት አያገባትም። ቀስ በቀስ እጅ ከፍንጅ ይያዛል ውድ ቤተሰቦቼ ማለት ነው። እጅ ከፍንጅ አልኳችሁ፣ ይያዛል መቶ ፐርሰንት አያገባትም አታገባውም ማለት ነው። ልክ የሰርጋቸው ቀን የሆነ ብቻ ግን እንትና ሂዊ የሆነ ነገር ትፈጥርላታለች ብዬ አስባለሁ ማለት ነው። በጣም ችግር ውስጥ ነው ያለችው፣ በጣም ከምንም ከምንነግራችሁ በላይ ማለት ነው። በዚህ ልክ ልቦ ይሰበራል ብዬ ያኔ አንድ ቀንም ጠብቅ ያላቅም ነበር ግን አሁን እንደዚህ በመሆኑ እውነት ሁላችንም ማዝነናል ማለት ነው። ኤፉዬ እንደዚህ መሆን አልነበረባትም፣ እንደዚህ መጠበቅ አልነበረብንም። እኛ ስንጠብቅ የነበረው ቤዚን ተገላገልና ስንል ቤዚን ተገላገልን ስንል፣ አሁን ደግሞ እሱ እንደዚህ ሆነ። እርግጠኛ ነኝ በቁጥርጥር ስር እንደሚውል ተስፋለኝ። እንደማታገባው መቶ ፐርሰንት እጠብቃለሁ ማለት ነው። ኤፍራት አታገባውም ውድ ቤተሰቦቼ ማለት ነው። እርግጠኛ ነኝ አታገባውም። ኢንሻላህ እንዲ ናቱስ እናቱን እንትታማ አታገባ አታገባውም። ከንቱ ማለት ነው። ሄሪ ያፌት የሚባል ከንቱ አታገባውም። እንገላግለዋለን ማለት ነው። እንደማታገባውም ጸልያለሁ ማለት ነው። የእኛ ኤፉዬ ልታገባው አትችል። ማንን ናታንን አይፈልግም አትፈልግም እሷ ማለት ነው። እንዲያሰቃያትኮ ውድ ቤተሰቦቼ በቃ እሷ ደግሞ መከራ በዛባት ያ ሰላም አንዱን ጨረስኩ ስትል አንዱ ዛሬ አንዱን ጨርሻለሁ ስትል አንዱ ብቻ ከባድ ነው ነገሮች ሁሉ ክብር ብድ ነው ያሉባት እንደገና ደግሞ ጺም ደግሞ ያ እንትና እናቱ ማለት ነው ሁሉንም ነገር ነግሯታል ቤታቸው እንደተወረሰ ቤታቸው ተከራይቶ እንዳልሆነ በቃ ሁሉ ነገር ሰምቷል ማለት ነው ቤታቸው ተከራይቶ እንዳልሆነ በቃ ሁሉ ነገር ሰምታለች ማለት ነው። ማበት ይዛለች። በዛ ላይ ደግሞ ኤፍራታን ቤዚን ያገባው ኤፍራታን ይወስዱብኛል ብዬ ነው ብሏታል። ይህን ይህንን ሰምቶ በጣም አብዷል ማለት ነው፣ አብዳለች ማለት ነው። ጽ ከዛ ሄዳ ያፌትም ማንች እያ ሰውዬ ቤታችንን ገዝቶ ሳይሆን እንትን ብሎት ነው ወይ እያለች ነበር ማለት ነው። ስለዚህ አሁን ያለው እንትኑ ችግሩ ምንድን ነው? ኤፍራታ እሱን ካገባይ በጣም ከባድ ነው። እርግጠኛ ነኝ፣ አታገባም ናታል። የሰርጓቸው ቀን ኤፍራታ የሰርጓ ቀን አዲስ ነገር ይፈጠራል ብዬ አስባለሁ። የአፌት እስር ቤት ይገባል። ውድ ቤተሰቦቼ ማለት ነው እንዲ፣ ቀልድ ነው። እንዲ አያገባትም። እኛ ለናታል ስንጠብቅ እሱ አያገባትም። ውድ ቤተሰቦቼ ማለት ነው እንዳያገባት ማድረግ አለብን ማድረግ አለብን። ቤተሰብ ማለት ነው እንዴት እንደዚህ በዚህ ልክ የሰው ልጅ ማለት ነው እንዴ! አረ የኤፍራታ ደግሞ በጣም ከፋ ከፋ፣ እና ዚህም ማበድ ይዛለች። ውድ ቤተሰቦች ኤፍራታን የበስ አስቀየመቻት ማለት ነው። ለምን አስቀየመቻት? ምክንያቱም ያስቀየመቻትም ሶ ለምን እንዳስቀየመቻት እንትን ባንልም በጣም ከባድ ነው ማለት ነው እሷ እንደ በዚህ ልክ እንትን ማለት አልነበረባትም ማለት ነው። ሶ እንደዛም ሆኖ በጣም ከባድ ሁኔታ ውስጥ ነበረ ማለት ነው። ችግሩ እንደዚህ ባይሆን ደስ ይለን ነበር ማለት ነው፣ ውድ ቤተሰቦቼ። ምክንያቱም ያፌት ናታልን ለመበቀልና እንትን ለማለት ለማናደድ ነው እንጂ ኤፍራታ ወዷት አፍቅሯት አይደለም። እንደ ቤዚ ሊጠቀምባት ነው፣ ገባችሁ? ናታልን የያዘውን ነገር ለማሳጣት ያቀደው እቅር ነው እንጂ ፈልጓት አይደለም፣ ገባችሁ? አይፈልግም። ናታልን ግን በቃ አቃጥሎ አንገብግቦ መድፋት ይፈልጋል፣ ይሄ ሰውዬ ማለት ነው። በጣም ከባድ ነው። ጺም እንግዲህ ወጥ ታስታውሳለች። ግን አሁን ላይ የሆነ ሁሉንም ነገር እየተገላለጹ ነው። ይህ በግልጽ እየተነጋገሩ ነው። አልገባኝም። ይሄ ድርማ ማለት ነው ሊያልቅ ነው። እንደ ውድ ቤተሰቦች ያረ እንዳያልቅ። ምክንያቱም እየተነጋገሩ ነው ነገሮቻቸውን ሁሉ ሁለ ነገራቸውን እየተነጋገሩ ነው። ብቻ ባላውቅም ማለት ነው እየተገላለጹ ይገኛሉ ማለት ነው። እስበሳቸው ብቻ ፈጣሪ እነሱን እንትን ይበላቸው ማለት ነው። በጣም ከባድ ነው ከመነግራችሁ በላይ ማለት ነው። እኔ በጣም ነው ያዘንኩት ውድ ቤተሰቦቼ። እፍራታ ይቀጣ እናታለን እንጂ እንትና ማግባት የለባትም እሶኬ እናታለን እንጂ ለአፌት አይደለችም እኔ እንደዛ ነው የምመርጥላት ማለት ነው። በዚህ ልክ ግን መሆን የለበትም ኤፉዬ፣ ሁልጊዜ ልባ የሚሰበረው ለምንድን ነው? እንደ በሄደችበት ልቧ ተሰበረ እኮ ውድ ቤተሰቦች፣ በሄደችበት እንደ አንዱን ተዋጣው ስትል አንዱ በዛ ላይ የጽናትና የኤፍራታ ጉዳይ እኔ በጣም ያጅበኛል፣ ውድ ቤተሰቦች ማለት ነው። አሁን አንዱን ተዋጣው ስትል አሁን አንዱን ባይ